አንድ ጥያቄ ነበር እንግዲህ፣ ቶሎ ቶሎ ነው የምትመልስልኝ። ስለ ስራ ልገባ ስለሆነ ማለት ነው። ስራ ካለብሽ መውጣት ትችላለሽ። ጠይቂ፣ እኔ እንዴት መመለስ እንዳለብን ያውቃል። አይ፣ ጠይቂ፣ ጥያቄሽ የሰማሁሽ። አይ፣ አጠራ አጠር ባለ መንገዱ ማብራራቱን፣ ራሴ አብራራዋለሁ ነው። አቤት፣ አንቺ ልታብራሪ ነው? አይ፣ አይደለም፣ ለራሴ ጭንቅላት በሚገባኝ መንገድ ራሴ አብራራዋለሁኝ። አንተ አጠራ አድርገህ መልስልኝ። አንተ ይቅርሽ። የመጀመሪያ ጥያቄ ማለት እኔ ስለ እስልምና ማቆም ልጠይቅህና፣ አሁ ትክክል ነው ትለኛለህ፣ ትክክል ከሆነ ካልሆነ ደግሞ አይ ይሄ እንደዚያ አይደለም የሚለው ትለኛለ። ምክንያቱ እስልምና ስለመዋላቅ ማለት ነው። እኔ እንደ እስልምና የሚመስለኝ ነፍስና ስጋ አላህ የሆነ ቦታ አስቀምጦ ከዛ ነው የምትወስድ ነፍስና ስጋ አላህ የሆነ ቦታ አስቀምጦ ከዛ ነው የምትወስጡት ነው አይደል? ጋር ነፍስ ነፍስ ስጋ ከቤተሰቦቻችሁ ከእናትና ከአባት ትወስዳላችሁ። ነፍስ ግን ከሆነ ከሆነ ስፍራ አላህ ነው ለሚሰጠው። ያ አንደኛው ሰማይ ላይ ትገኛለች። ከዛ ከሰማይ መላእክት እያመላለሰ በእናቶቻችን ማህፀብ ዘርታ ከሄዳ ትክክል። ኦኬ እሺ፣ እሺ ገባኝ። ግን ገኔ ጥያቄ ምንድን ነው እስልምና ከሳይንስ ለምሳሌ አንድ ሲደመር አንድ ሁለት ማለት ሳይንስ የሚያምነው በዛ ነው። ግልጽ በሆነ ነገር ማለት ነው፣ በሚታይ ነገር ወይም በሚረጋገጥ ነገር እስልምና ከሳይንስ ጋር ይጋጫል ወይንስ ሳይንስን አትቀበሉም ማለት? ፋክት የሆነ ምድር ላይ የሚታይ ፋክት የሆነ ነገር ትቀበላላችሁ ወይንስ አላህ አስተምሮናል ብላችሁ ግልጽ የሆነ ነገር ብታዩ ራሱ አትቀበሉም ነው? ሳይንስ ማን ነው የፈጠረው ነው ማን የፈጠረው፣ ወዴት ነው የተፈጠረው፣ ምናምን ምናምን ሳይሆን አሁን ባለን መሰረት፣ አሁን ወይ ጥያቄ ልጨርስልህ፣ አንተ ከማብራራት በፊት ጥያቄ ልጨርስልህ። አሁን ባለንበት መሰረት ወይም አሁን ባለው የሳይንስ ደረጃው መሰረት ሳይንስ ያየውን ነገር ነው ማለት፣ የሚረጋገጥን ነገር ነው የሚያስቀምጥልህ። ለምሳሌ ይሄ ነገር ለፊልፕ ማረጋገጫውን ሰጥቶልን እንግሊዝ ማለት ነው ተቆጣጣ አይሰሰተም እኛ ስለ ሳይንስ ስህተት ስህተትና ስለ ሳይንስ ትክክልነት አይደለም እየጠየቅኩ ያለው የሳይንስ ባህሪ የሳይንስ ባህሪ አንድ ሲጀምር ሊሆናል አይሳሳትም ማለት ነው። ወይ ነው አይሳሳትም ብለሽ የምታምኚው ከሆነ ሳይንስ እለፊው እና ከዛ ጠይቅ፣ ችግር የለው እሰማሻለሁ። አይ ለመስማት ሳይሆን በእናንተ በአንተ እምነት የሳይንስ ማለት ፋክት የሆነ በግልጽ የሚታይን ነገር እንዴት ነው የምትቀበሉት? ነው ገብቶ ካለ በጣም ጥሩ። እኛ አዳምት ሙስሊሞች ነንና ፈጣሪ ያለው ነው የምንቀበለው። ፈጣሪ የሳይንስ እዚህ ሳይንስ ፈጣሪ፣ አዎ እኛ አምላካችን አላህ ነው የምንቀበለው። የሳይንስንም የሳይንስንም ባለቤት የተባሉትን ማካሮች ይፈጠራ አይምራቸውን የሚፈጠረ ይሆኑ አምላክ አላህ ስለሁሉ የሆነውን እሱ ብቻ ነው የሚቀበለው። ስለዚህ ፋክት የሆነ ነገር አትቀበሉም፣ በነገራችን ላይ ማለት ነው ሳይንስም ሙሉ ለሙሉ አልቀበልም፣ ሌላ ነገር ነው ወይ ደግሞ ሳይንስም የዚህ ማለት ከአምላካችን ከተሰጠው ዕውቀቱም የእግዚአብሔር ስለሆነ ወይ ደግሞ ያ አላህ ስለሆነ አላህ የሰጣቸውን ዕውቀት ነው እነሱ ምንድነው የሚሉት? እሱ ሌላ ነገር ነው። ስለዚህ ሙሉ ለሙሉ ሳይንስ ትቀበላላችሁ ነው ወይስ ሙሉ ለሙሉ ሳይንስ ላትቀበሉ ነው? አይደለም አሁን እኛ መሰረታችን ቁርአንና ሐዲስ ወይንም አላህን ነው የሚቀበለው ገብተሻል አይደለ? ከሳይንስ አላህ ከተናገረው ጋር የገጠመ ካለ ያንን እንቀበለዋለን ችግር የለም አላህ ከተናገረው የማይስማማ ከሆነ እንቀበለው እሺ ለምሳሌ አንድ ጥያቄ ልጠይቅህ አንተ ቅድም ስትናገር ነፍስ የሆነ መልአክ ያመጣና ከአንደኛው ሰማይ ላይ አንጥቶ በእናት ማህፀን ያስቀምጣል አለ አሁን ላይ ያለ ማህፀን አሁን ላይ ያለ ማህፀን ነፍሳት እየተሰሩ ነው በግልጽ ማለት ነው ያለ ማህፀን ህፃናት እየተወለዱ እያደጉ ነው ይሄ አንተ ካልከው ጋር ይጋጭብህ። በግልጽ ህፃናት እየተወለዱ እያደጉ ነው ያለ ማህፀን። ስለዚህ ነፍስ ከየት እንደሚመጣ እርግጠኛ አይደላችሁ ማለት ነው፣ ሰዎች ናቸው የሚሰሩት። አንተ ነፍስ በቀጥታ የሚመጣው ከአንደኛ ሰማይ ነው መላክ ነው የሚያመጣው ብለካል። ስለዚህ ያለ ማህፀን ያለ ማህፀን በማሽን ህፃን ማደግ ከጀመረ ወር ደግሞ ህፃን መፈጠር ከቻለ ከአንደኛው ሰማይ ደግሞ ከአምስተኛ ሰማይ ይመጣል ያልከው ነፍስ አንተ ጋር ተቀባይነት የለውም። ማለት የሚታይ ነገር ነው። ስለዚህ ሙሉ ለሙሉ ተቀባይነት የለውም። ፊክሽን ነው የሚሆንብሽ፣ ለአንተ ማለት ነው። ጠይቀሽ እየበለሽ ነው፣ አዳምጭ እንጂ መልሱን። እንዴ መጀመሪያ ጥያቄ አልኩ። ጥያቄ እንትን አላለክም እኮ፣ ለምንድን ነው የምመልስልኝ? የኔ ጥያቄ እኮ ሳይንስ ነፍስን እነዚህ እነዚህ ሳይንስ ያሉሻቸው አካሎች ነፍስን እንደፈጠሩና እንደ ሄል እንደተናገሩ ማስረጃውን አሳይና ነው። ነፍስን እንደፈጠሩ ምናምን አይደለም። እኔ ለምሳሌ ሳይንስን እቀበላለሁ ነገርኩ። ሳይንስን እቀበል አንድ ሲደመር አንድ እኩል ይሆናል ሁለት የሚለውን ነው የምቀበለው፣ ገብቶ ካለ አይደለ? የማየውን የማረጋግጠውን ነገር ነው የምቀበለው። ስለዚህ ሳይንስ ከተናገሩት አንድ ንግግር እንኳን ከፈሽልኝ እስኪ ጥያቄ እየነገርኩ እኮ ነው። አንድ ሲደመር አንድ እኩል ይሆናል ሁለት። ፈጣሪ ካመንሹ የሳይንስ ተናጋሪዎች አንዱ እንግፈሽ እናስቀምጣ ያሳየናል ወይ በጣም የወረደውን እየነገርኩ እኮ ነው። በጣም ከወረደው አንጻር ስለ ነፍስ እየነገርኩ ነው። ለምሳሌ ሳይንስ ከሰማይ መጣ ከምድር መጣ እግዚአብሔርን አይቀበልም አይደለ? አሳየና። ማሳየት አለማሳየት እየነገርኩ እኮ ነው ጊዜ የን ሳይንስ ነው ቢያንስ የተቀበልሽውን የሳይንስ የሳይንስ ገለፃ አንድ እንኳን አሳየን እያልከች ነው። ንግድ ለምሳሌ ከሳይንስ ገለፃ ውስጥ አንድ ሲደመር አንድ እኩል ይሆናል ሁለት ነው የሚል ካደለ ሂሳብ ሳይንስ ነው። አይደለም ሲደመር በጣም ስለ ነፍስ የተናገርሽውን ሲሆን ሳይንስ ስለ ነፍስ ምንም ነገር አይመለከተውም። እሺ፣ እሺ፣ መመለስ ያልቻልከውን ጥያቄ ኦርደር ያልገባህን ጥያቄ አይ ይሄንን እንደዚህ አይደለም፣ አላወቅኩኝም ቆይ በዚህ መንገድ ደግሞ ላስረዳሽ ይችላል ለብለህ መጠየቅ ኦርደር መናገር ነው እንጂ አንተ ዲስሪስፔክት እያደረግክ ስለሆነ በሽት አሁን መጀመሪያ ጥያቄ ገብቶ ቃል ፈጣሪ አታዳምጭም እንዴ? ምን ሆነሽ ነው? ትልቅ ጥያቄ ካልገባት ለምን አዳምጣለሁ? ሳይንስ ሳይንስ ሳይንስ መጨረሻ ላይ መጀመሪያ ሳይንስን ካልተቀበላችሁ አላችሁ አይደል? ጓለች መጨረሻ ላይ ሳይንስ ትክክል እኮ አይደለም አለች። እሺ ከሳይንስ የተቀበልሽው አንድ ገለጻቸውን እንኳን ሳይን አንድ ሲደመር አንድ ለምሳሌ አላችሁ ርክ ርክ፣ በምን ቋንቋ ነው የምንግባባ? የሚጠቅማቸውን ምን ተቀበልሽው? ነገር ጠይቁ እንጂ የእምነት ሰዎች ነን። እሺ ዳዊት ለምሳሌ አሁን ኢየሱስ ተገዙኝ ብሏል ወይ ስለው አላለም አለው ይመጣል በቃ። አይ ቆይ ቆይ ቆይ ሚስ ኢንተርፕሬት አታርጋ። እኔ እኮ ቃል በቃል አንተ እንደምትለው እንጂ ለመከራከር አቅቶኝ እኮ አይደለም አይደል። ስለዚህ ኢየሱስ ግን እንደ አምላክ አልተመለከም ወይ ብለ ብጠይቀኝ፣ ግን አየ መሰረታዊ ጥያቄ ነው። ኢየሱስ እንደ አምላክ የአምላክ ባህሪያቶችን አሳይቷል ወይ ብለ ብጠይቀኝ ከትእዛዙ መካከል አሁን አ ዝም በልና፣ ለምን ዝም በላለው? እኔ ቆየ ወሮ እኮ ነው አይደል? እንዴና እንዴት ነገር እና አላለም። ተገዙኝ የሚል እሱ በጠየቀው መሰረት አትመኑኝ እመኑኝ ብሏል። እሱ እና የሱ ጥያቄ እመኑኝ የሚል አሳየኝ ብሎኛል። እኔ ተገዙኝ እኮ ነው ቃል በቃል እሱ እንደሚፈልገው ነው ያለው። እስቲ አሁን ማስረጃኔ አውጣ እያለህ ነው ዳዊት። አውራ፣ ከአንተ ጋር አውራ። እኔ አሁን በአንተ ሁለታችንን ማጣላት ነው። ቢኒያም ኢየሱስ አምላክ እንደሆነ ትቀበላለህ? ነው አምላክ እንደሆነ ትቀበላለህ? ቢኒያም እና በቃ ስለዚህ እኔና አንተ አንዱ አንዱ ወገን ስለሆንን እኔና አንተ ልንጣላ አይገባንም። ወይስ ደሞ እየሱስ አምላክ አይደለም? ኦርቶዶክስ ነህ ፕሮቴስታንት? እኔ ፕሮቴስታንት ነኝ። እና አንድ ነው እምነታችሁ ከሱ ጋር እኮ ፕሮቴስታንትና ኦርቶዶክሶች እኮ ኢየሱስ አምላክ ነው በሚል እኮ እኛ እኮ አንጣላም እኮ። ወይስ እሱ ነው አንተ ቤታችንን በእኛ ሰዓት ማድመቂያ ማድረጉን እኔም እሱም የመጣ ነው ኢየሱስ አምላክ እንደሆነ ለማውራት ነው ቀንዱ። አንተ ቋያው እኛ ምን ፈሯለው? አንቺ አይ ከኔ ጋር ኢየሱስ ክርስቶስ ስለዚህ ተገዘኝ አላለም፣ አይደለ? አሁን አየ አሁን እኔ መስማት አለብህ። አሁን እኔ እያልኩ ያለውት ኢየሱስ ክርስቶስ አንተ እንደምትለው ቃል በቃል እኔ ያው አምላክ ነኝ እና ክርስቲያኖች ያው አምልኩኝ ብሎ አንተ በምትለው ቃል በቃል አላለም። ይሄ ይተረጋግጣል። ግን ቆይ አዎ ቆይ እሺ ልጨርስ፣ እሺ እኮ ልጨርስ። አሁን ሚዲያን ፕሮፓጋንዳን ሰርታል። ግን ምን አልኩህ? ግን ምን አልኩህ? ኢየሱስ ግን ለነበረበት ለነበሩት በዘመኑ ለነበሩት አይሁዳኖች ግን አምላክነቱን ግን በተግባር ገልጧል። እንዴት ብሎ ነው? አየህ አሁን እንደ ክርስቲያን መስማት ያለብን ለዚህ ነው። እንዴት ነው? ለምንድን ነው የምታመልኩት? መታመልኩት ካላለ ግን ስትል የአምላክነት ባህሪያቶችን ያሳይ ነበረ። አየ ቃል በቃል እኔ አምላክ ነኝ። አሁን አንተ እኔ ኢትዮጵያ ነኝ ብለህ ማለት የለብም ለምን፣ በምታወራው ቋንቋ አንተ ኢትዮጵያ መሆንን እለያለሁ። ለምን ስታወራ አይቺ እንደዚህም እኔ ኢየሱስ ቆይ ቆይ ልጨርስ፣ አውሱ ቆይ ልጨርስ። ስለዚህ ኢየሱስ እኔ አምላክ ነው ስል ሳይል ምናምን አይደለም። አየ የሚያደርጋቸው ተግባራቶች ነበሩ። ከድርጊቱ ተነስቼ ኢየሱስ አምላክ ነው እላለሁ። አንደኛ ይሄንን፣ ሁለተኛ ደግሞ ለምሳሌ ኢየሱስ ክርስቶስን እኔ አምላክ ነኝ አምልኩኝ አላለም። ማለት በጣም ጎበዝ ልስጥሩ። በሁለተኛው ነገር ምንድን ነው ነገር፣ ቆይ ቆይ ቆይ፣ ይሄው ተገዙ የሚል ቃል በቃል የለም፣ እንጂ አታምልኩኝ ብሏል አላልኩም። ኧረ በፈጣሪ ኢየሱስ ክርስቶስ እኔ አምላክ አምልኩኝ ተገዙኝ አላለም። ቅድም የውል ስማኝ አምላካቸው አይደለሁም የሚል እስቲ ቃል በቃል እኔ ካወራው ቪዲዮን አሳይ። አምላክ አይደለሁም ያለበትን እስቲ አሳይ። ሙሴ እኔ አምላካቸው አይደለሁም ብሏል መልስ። አይ ስለ ሙሴ አላልኩም እኮ ሙሴ እኮ ሲጀምር አምላክ ነው ማለት ማንኛውም ክርስቲያን፣ የለም እኔ አምላካቸው አላልኩ አይደለሁም ስላለ አምላክ ነው ልትል ከሆነ መጽሐፍ ቅዱስ ላይ ነብያቶች እኔ አምላክ አይደለሁም አላሉም ስለዚህ አምላክ ናቸው ማለት ነው። አያስኬደም። እንዴ፣ እኔ አምላካቸው አይደለሁም ወይ ኢየሱስ ክርስቶስ ስለ ጊዜ አላለም ብለህ አሁን ወደ ቀጣይ ስትሄድ ጊዜ ነገር ግን አምላክ እንደሆነ የሚያሳዩ ስራዎችን ሰርቶ ለአይሁዶች በዘመኑ አሳይቷቸዋል፣ ብለህናል አይደለም? በትክክል በቃ እነዚያ እራሳዬ እስኪ ኢየሱስ ክርስቶስ ከሰራች አሁን፣ ይኸውልህ፣ አሁን፣ እሺ፣ ሱ፣ ይኸውልህ በመሀል እየገባህ እየረበሽክ ስለሆነ ነው። አሁን እኔ እያልኩህ ቃላቶቹ አስተካክል እየረበሽክ። እሺ፣ ስለዚህ አዳል በተጠየከው ጥያቄ መልስ ብቻ ነው አሁን። መልስ። እሺ፣ በጣም ጥሩ። ስለዚህ ይኸውልህ ኢየሱስ የመጣበትን አላማ አንደኛ ፈጽሟል። ሁለተኛ ደግሞ ኢየሱስ ክርስቶስ በዘመኑ በሚያገለግልበት ጊዜ ወይንም ደግሞ ከደቀ መዛሙርቶቹ ምን አይነት መገለጽ ወይንም ደግሞ እሱን እንዴት ተረዱት የሚለውን ነገር ስናይ አሁን ለምሳሌ ማን አለው ቶማስ አምላኬም ጌታዬም ሲለው ኢየሱስ ክርስቶስ እናንተ እንደምትሉት እሱ የማይሳሳት አምላክ እንደሆነ እንደማይሳሳት ነብይ እንደሆነ እናንተን ታምናላችሁ ስለዚህ አምላኬም ጌታዬም ብሎ በዮሐንስ ወንጌል ምዕራፍ ሀያ ቁጥር 30 ላይ አምላኬ ጌታዬም ሲለው ኢየሱስ ክርስቶስ አልተቃወሙ። እንዴት እኔን አምላኬ ትለኛለህ ብሎ አልተቃወሙ። አየህ አንደኛ እኔ ለምን ደሞ እኔ አምላኬ ብሎታል። አምላኬ ጌታዬ ሲለው አልተቃወመውም እኮ እኔ ችግር የዛን በኋላ በተናገረ በመሆን አለመቃወሙ ያንን ነገር መቀበሉን ያሳያል። ነብዬ ቢሆን ኖሮ አሁን ለምሳሌ ሙሴን አምላክ ሲለው እንዴት ጸጥል ነበር። ለምሳሌ እኔ የሆነ መጣሁኝ እናንተን እየፈለግህ የሆነ ሰውዬ ያልጠበቀው ነገር ተከሰተ። ከዚያ ከሰው ፊት በቀናትህ ለሀምሳ ዓመት ያክል ራቀችህና ከሀምሳ ዓመት በኋላ ሰርፕራይዝ አደረገች። ከፊትህ መታ ልቃለች። ይህ አምላኬ ያልካ ትሷል ዛኔ አምላክ ያልካት እሷን ነው ወይንስ ማንን ነው? ወይኔ አምላኬ ጌታዬ ትላለህ። ኦ ማይ ጋድ እንድላለ የሆነ ነገር ስታይ ጊዜ ገራ አይደለ? ያ ከፊት ይሄን እያልክ እየተናገርክ ያለው አምላክ ነው ማለት ነው። እናትህ አምላክ ነች። አ ይኸውልህ፣ አሁን ይኸውልህ አሁን አንተ የተጠቀምከው የጆቫዊትነቶችን አባባሉ። ይኸውልህ አንተ ማይ ጆቫዊትነቶችን እናዳም ተጥያቄው እንመልስ። ወይኔ አምላኬ ያልኳት ነው ማለት ነው። ደነገጥኩ ይሆናል። አምላኬ አንቺ ነሽ እያልኳት ነው ወይንስ ምንድነው? መገረሜን መደንን ለመግለጽ የተጠቀምኩት ቃል ነው። ይሄ ስንደነቅ ስንገረም ጊዜ ይሄን ቃል እንላለን። ገብቷል አይደለ? አውዱን ስታነብ ጊዜ፣ ላስረዳ። ኢየሱስ ክርስቶስን ከላይ ቶማስ አላመነም ነበር አይደል? እንዴ ተነስተዋል ያለው ጭራሽ አላምንም፣ ኧረ ተነስተዋል፣ አላምንም አለ። ገብቷል አይደለ? ከዛ ኢየሱስ መጥቶ ነገረው፣ አላምንም አለ ጭራሽ። እንካ በቃ እጄን ካለው ልክ ሲነካ ጊዜ አመነ፣ ደነገጠ፣ ይዛል እንዳሁም የሚገርምህ እንግሊዝኛው ላይ ስትሄድ ጊዜ ቃለ አጋኖ ምልክት አስቀምጦበታል። አማርኛው ላይ ችን አንስተውባቸዋል። ለምን ቃለ አጋኖ ምልክት መደነቅን መገረምን ይገልጻል። በጣም ተደነቀ። ያላመነውን ነገር ልክ ሲያይ ጊዜ ልክ አንድ ሰው ወይኔ አምላኬ እንደሚለው እሱም እንዲ አምላኬ ብሎ ተናገረ። አምላክህ እንደሆንኩኝ ስላመንክ ብሎ ተናገረው። ኢየሱስ አላለው ስላየኸኝ አምናልና ለው ተመልክታየ ምንድነው ያመነው ቶማስ ላየው አመነ ነገር ግን ኢየሱስ ክርስቶስ እኔ አምላክህ በመሆን ስላምንክ አንድ የትም አላለውም፣ አላለው። ከዚያም በፊትም አምላክህ ነኝ አላለውም። ከዚያም በኋላ አምላክህ ነኝ አላለውም። እንደውም አምላክ አለ ብሎ ነው ያስተማረው ለቶማስም ሆነ ለሁሉም ሐዋርያቶች።